አራይን ንጉድ ስሙ ሰብስክራይብ ሼር ማድረጋችሁንም እንዳትረሱ። አራይን ስሙ እሺ። ፍንጭት ያንስ በጣም እጅግ አድርጌ አከብርሻለሁ። በመጀመሪያ ልጅ ስለ ሜካፕሽ ልናገር ልናገር አልመጣሁም። ልናገር የመጣሁት ስለዚህ መስቀል ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መዳኛችን ነው። እህቴ መስቀሉን አወለክሽ፣ ዝና ሊመጣ ይችላል፣ ውበት ሊመጣ ይችላል፣ ገንዘቡ ሊመጣ ይችላል። እህቴ ግን እምነትሽን ውደጅ መስቀልሽን ከአንገትሽ ላይ እንዳትወልቅ። እንደ ሃይማኖተኛ ወይዜ አስቀያሚ ነገር የለም። የትኛውም የአጣት ልምምድ ውስጥ ሆኖ ጉዳዩ አይደለም። ነገር ግን የእሱን ፖለቲካ ለመስራት ትንሽ ነገር ነው የሚፈልግባቸው፣ ትንሽ ነገር። የትኛውም የአጣት ልምምድ ውስጥ፣ በየትኛውም የአጣት መስመር ውስጥ ሆኖ ችግሩ አይደለም። እሱ አሁን ይህች እህታችን እንግዲህ አከብርሻለሁ፣ በጣም ነው የማከብርሽ ብሏታል። የሚያከብራት በምንድን ነው? በስራዋ ነው። ስራዋ ምንድን ነው? እዚህ ቲክቶክ ፕላትፎርም ላይ መጥቶ የሆኑ የዘፈን ትሬንዶችን በሆነ የሰውነት እንቅስቃሴ መስራት ነው። ከዛ በሷ ትሬንድ በጣም ብዙ ሺህ ሰዎች በዚህ የአጥያት ልምምር ውስጥ እንዲገቡ ማድረግ ነው ስራዋ። በዛ ስራዋ ያከብራታል። ነገር ግን ሜካፕ በተሰሪው መስቀሉን አወለቅሽ በሚል ምክንያት ሊከሳት ይመጣል ማለት ነው። ይህ ቤዛችን ነው የሚለውን መስቀል ግን በዛ በሚያስከብራት፣ በሱ ዘንድ በሚያስከብራት የአጥያት ልምምር ላይ እንድታደርጉ ይፈቅድላታል። ዝናብ ቢመጣም ባይመጣም አድርጊው ይለታል። እግዚአብሔር ምን ያስደስተዋል፣ ጉዳዩ አይደለም። ሃይማኖተኛ በዚ እራሱ ሃይማኖተኞች አይደሉ ክርስቶስን የሰቀሉት? እነዛ ሃይማኖተኞች እኮ ናቸው በርባን ያስፈቱት። ሃይማኖተኛ ጉዳዩ አይደለም። በየትኛው መጣት ልምምድ ውስጡ አንተን ለመክሰስ የሃይማኖት ምርዙን ለመንዛት ፖለቲካውን ለመጫወት የትኛውን ማጋጣሚ ይጠቀማል። ይመጣና ማለት ነው ከሃጢያት ውጪ ከሃጢያት ውጪ ሃጢያት ስትሰራ ይናገራል። በተአምር አይናገር እንደውም፣ ያስፈታሃል እንደበርባ ሃይማኖተኞች አትሁን። እሺ እውነት አይማኑ ምንም አይጠቅማችሁ። ራሱ ኢየሱስ ተከተሉት። እሱ ምን ይላል? እሱን መስማት እሱን መከተል እሱ መውደ መጻፍ ምን ይላል? ጌታ ምን ይላል? ጉዳዩ አይደለም ያ ጉዳዩ አይደለም። ዋና ቁም ነገር ታች ላይ ላይ ላይ ለማሳመር በቃ የለም። ወደ ታች ወደ ላይ ሲነው የምታገኙት ኃጢአት እየሰራችሁ ችግር የለም። እሷ አይነካም። ችግር የለም ብቻ ከኃጢአት ለማውጣት ሞክሩ። ይሆ ዱላ ይዘው ታያችሁ። እስቲ እግዚአብሔር ያሳያችሁ። እችን ልጅ የምታውቁት በምንድን ነው? በቲክቶክ ላይ የሆነ ዘፈን በራሷ እንትን ትሰራለች። ከዛ ሁሉም ሰው ያንን እሷ እየሆነ ማበድ ነው። ስለዚህ ያንን ጉዳይ ምን አደርጋለሁ። አከብራል አይማረጠኝ እኮ ማተብሽ፣ ብቻ ያሽ ችግር የለም። ጌታን ራ ችግር የለም። የፈለግሽን አርግ ማተብሽን ብቻ ብጣጣ ብዘፈን ብጨፈር ችግር የለው ማተብሽል የተሞኝ እሱን ያጅ ጭፍን ሃይማኖተኛ ስትሆን ማለት ነው። እንደዚህ ነው ምትሆን፣ ወዳጆች መጽሐፍ ቅዱስ ምን ይላል፣ የምለውን ነገር ስሙ። መጽሐፍ ቅዱስን አንብቡ፣ ካልሆነ እንደዚህ ነው ምትሆን። ኧረ ኢየሱስ ያድናል። ወደ ኢየሱስ ነው ሌላ ምንም ማለት ነው። ተወልጄ ባደግኩባት በጎንደር ከተማ መጽሐፍ ቅዱስን እንዴት ማንበብ እንደጀመርኩ ላጫውታችሁ። ጊዜው ሁለት ሺህ ሁለት አካባቢ ነው። ገና የኮሌጅ ተማሪ ነኝ። የምኖረው ከቤተሰብ ጋር ነው። በኦርቶዶክስ ቤተ እምነት ውስጥ በሰንበት ትምህርት ቤት ውስጥ ከፈላለው በወጣቶች ማህበር ደግሞ አገለግላለሁ። መጽሐፍ ቅዱስ ማንበብ እፈልጋለሁ፣ ግን ማንበብ የምፈልገው ለህይወት ሳይሆን መናፍቃን ለምንላቸው ለወንጌል አማኞች መልስ ለመስጠትና አፋቸውን ለማዘጋት ነበር። በአንድ ወቅት መንገድ ዳር ላይ ብር አገኘው ያንን ገንዘብ ቀጥታ መጽሐፍ ቅዱስ ነው የገዛውበት በሰዓቱ ሰባ ብር ወይም ስልሳ ብር አካባቢ ነው። መጽሐፍ ቅዱስ ማንበብ ጀመርኩ። እንኳን መልስ ልመልስ ቀርቶ እኔ ራሴ ብዙ ጥያቄዎች ተፈጠሩብኝ። በተለይ በተለይ ኢየሱስ ክርስቶስ በአብ ዘንድ ጠበቃችን የሚለው ትልቅ ጥያቄ ፈጠረብኝ። ምክንያቱም ባለውባት ቤተ እምነት ኢየሱስ ክርስቶስ ፈራጅ እንጂ ጠበቃ አይደለም። አንድ ወቅት ለመናፍቃን መልስ የሚል ፕሮግራም ተዘጋጀ። ብዙ ሕዝብ በተሰበሰበበት ጥያቄ ጠየቅኩ እጄን አውጥቼ። አስፈሪ ነበር፣ ምክንያቱም በጣም ብዙ ሕዝብ ነው የነበረው። እኔ ደግሞ በማገልገል ነው የምታወቀው፣ በማገልገል የምታወቀው። እኔ እጄን አውጥቼ ጥያቄ ስጠይቅ በጣም እንግዳ ነገር ነውና፣ ጥያቄ ጠየቅኩ። ኢየሱስ ክርስቶስ በቤተክርስቲያናችን ፈራጅ ነው ጠበቃ አይደለም ብለን ነው የምናምነው። መጽሐፍ ቅዱስ ላይ ግን በአብ ዘንድ ጠበቃለን ይላል በዮሐንስ መልእክት ምዕራፍ ሁለት ላይ። ስለዚህ እንዴት ነው ሁለቱ አይጋጭም ወይ ብዬ ጠየቅ። በሰዓቱ መልስ ለመስጠት የተዘጋጀው መርጌታ በግዕዙ እንደዚህ አይለም ብሎ አደባብሶት አለፈ። እኔ ግን ውስጤ ጥያቄ እንደተፈጠረብኝ ነው። የእውነት ጥያቄው ተመለሰልኝ። የተመለሰልኝ ግን ያንን ቃል ባጻፈው በመንፈስ ቅዱስ ነበር። ምክንያቱም ኃጢአተኛ ማንነት ፈራጅ አይደለም የሚፈልገው አማላጅ ወይም ጠበቃ ነው የሚፈልገው። ኢየሱስ ክርስቶስ በሁላችንም ላይ ቢፈርድብን ማናችንም በሕይወት አንኖርም። ያለነው እርሱ ጠበቃችን ስለሆነ ነው። ኢየሱስ ክርስቶስ ዛሬ ላይ ፈራጅ አይደለም። ሁላችን ወደ እግዚአብሔር መንግሥት እንድንገባ በአብ ዘንድ የቆመ ጠበቃ ሆኗል። አንድ ቀን ግን በሁሉ ላይ የሚፈርድበት ጊዜ ይመጣል። ይህ ጊዜ ግን ኢየሱስ ክርስቶስ በጠበቃነት የሚያገለግልበት ጊዜ ነው። የእውነት መጽሐፍ ቅዱስን ያጻፈው መንፈስ ቅዱስ መልስ የሚሰጣችሁና ማብራሪያ የሚሰጣችሁ ራሱ ነው። ምክንያቱም ኢየሱስ ክርስቶስን በእናንተ ሕይወትም በምድርም ላይ የሚያደምቀው መንፈስ ቅዱስ ነው። ጸጋ ይብዛላችሁ። ዋው በጣም ደስ የሚል ምስክርነት ነው። በጣም ደስ ላል። ለዚህ እኮ ነው መጽሐፍ ቅዱስን አንብቡ፣ መጽሐፍ ቅዱስ አንብቡ። በመጽሐፍ ቅዱስ ውስጥ ማል ሳለ እሱን ስታነቡ እዛ ውስጥ ማል ሳለ መንፈስ ቅዱስ በደንብ አርጎ ያስረዳል። ሲጀመር መጽሐፍ ቅዱስን ያነበብክ ቀን እንደምታመልጥ ስላወቁ እኮ ነው መጽሐፍ ቅዱስን እንዳታነብ ሌላ ተጨማሪ መጽሐፍት እንድታነብ እየተደረግ ያለው መጽሐፍ ቅዱስን ያነበብከ ቀን አምልታ እንደምትወጣ እርግጠኞች ናቸው። ስለዚህ መጽሐፍ ቅዱስን ማንበብ ከጀመራችሁ ግልጥ ያለ መንገድ ላይ መግባት ትጀምራላችሁ። ህይወት ኢየሱስ እንደሆነ በደንብ ነው የሚታየው። ለዚህ እኮ ነው መጽሐፍ ቅዱስን አንብቡ፣ መጽሐፍ ቅዱስን አንብቡ የምንለው ለዚህ ነው አንብቡ። በቃ ይሆ ለጴንጤ መልስ ብሎ ራሱ ጴንጤ ሆነው ቀራ። ስለዚህ መጽሐፍ ቅዱስን ገልጣችሁ አንብቡ። ኢየሱስ ይወዳቸዋል ስሙ አንተ ስትነግረኝ ቶሎ ልክ ነው ልክ ነው ምል እኔ ያኔ ጋር የሚመጣውን ሞገስ ፊቴ ምን እንደነበረ፣ እንዴት ፊቴ ቆስሎ እንደነበረ ቤተክርስቲያን እምነት ቀብተውኝ፣ ቅባት ቅዱስ ቀብተውኝ፣ በህክምና እምቢ አለ ፊት እንዴት እንደዳነልኝ እኔ ስለማውቀው እኮ አዎ፣ ልክ ነው ምል ያለው። አንዲ ሳደ አድማሱ በአደባባይ የኦርቶዶክስን አስተምሮ ዋንቱዋል ማለት ነው ካውንስል ከጴንጤውስ ከጴንጤውስ ፐርጬ አደባባዮቹን የኦርቶዶክስ አደርገዋለሁ። ይሄ ዕቅዴ ነው፣ በጣም ፕላን ነው። አሁን ነገ ወይ ከነገ ወዲያ አንድ ገዳም እገባለሁ። እግዚአብሔር እንደረዳህ ማለት ነው እገባለሁ። ከዛ ዋላ የአባቶች ጸሎት ላይ ተቀብዬ ኃይል ተቀብዬ እወጣለሁ። ኃይልን ሳትቀበሉ ከኢየሩሳሌም ምን አትበሉ አትወጡ የሚል የእግዚአብሔር ቃል አለ። ስለዚህ የዚህን ቤተ ክርስቲያን እውነት ለመናገር የግድ ደግሞ ምን ያስፈልጋል? ኃይል ለምን? የሚወረወር ነገር አለ፣ ውባልም በዛም በዚህም በጣም ኃይል ያስፈልጋል። ጸሎት እገዛ ያስፈልጋል። ቻሌ ከባሉ የሚወረውሩ መንፈስ ቀላል አይደለም። በጣም በጣም ከባድ ነው። በአፋቸው ራሱ የሚሟርቱብን ታብዳለ፣ በቅርብ እንዴት ሆናለ፣ ታብዳለ ምናምን እየተባለ ራሱ የሚሟርተው ካፋቸው የሚወጣው ሟርትስ በኢየሱስ ስም እያሉ ነው የሚሟርቱት። ያው የነሱ ኢየሱስ ሌላ እንደሆነ ያው እኛ እናውቃለን። በኢየሱስ ነው እያሉ የሚሟርቱት። በሟርት ታብዳለን ቢሆንም እና ታባ ካላላ አይደለም የሚወራወሪ ያን ያን አይ እባካችሁ፣ እባካችሁ ኃይል ሳትቀበሉ ከገዳም እንዳትወጡ። ሟርታቸው አላለችም? ሟርታቸው በኢየሱስ ሴጣን እራሱ እራሱ እራሱ ገብቶ ማውርት ብሎ ይናገራል በኢየሱስ ክርስቶስ ስም ክፉ መንፈስ የተመታዩ አሁን እናንተ አደባባይ ወጥታችሁ መስክሩ። ይሄ ጥሩ ነው፣ ግን ኃይል ሳት ይል ኃይል እስክትቀበሉ ከገዳም እንዳትወጡ እዛው ቆዩ። አቤት ቤት ቤት ቤት ቤት የሚገርም እኮ የምናገረውን ነገር አይታቸዋለን

ያዘዝኩሽን ስሚኛ፣ እንዴ ኢየሱስ ጌታ ነው በይ ነው ያልኩሽ። እሱን 15 ጊዜ በይ ነው። ኢየሱስ ክርስቶስ አምላካችን አይደለም ግን ኢየሱስ አምላካችን በይ አይደለም ያልኩት። ለምሳሌ አስቴት ከፈለግሽ ማለት ነው፣ የድንግል ማርያም ልጅ ኢየሱስ ጌታ ነው በይ ከፈለግሽ፣ ሃይማኖታዊ ነገር ከመሰለሽ። ሃይማኖታዊ ነገር ያስመሰልከው እኮ አንተ ነው። ኢየሱስ ጌታ ነው ማለት ሃይማኖታዊ ነው።

የሆም አንቆ ይዞ ኢየሱስ ጌታን እስቲ በይ ኢየሱስ ጌታ እስቲ አጋንንት አናቱ ይመታ መሃል ናቱ ይፈንከት በኢየሱስ ክርስቶስ ስም ይጠረግ። አያችሁ አትልም። በቃ ኢየሱስ ጌታ ነው ማለት ይሄን አይጭንቅ ሚጥ ዳጋት በስማ ሞት ሲኖትራክ ተሸከም የተባለች እኮ ነው መስል ኢየሱስ ጌታ ነው ማለት ኢየሱስ ዛሬም ጌታ ነው። ከሱ የሚበልጥ ጌታ የለም። ብቻውን አዳይን ኢየሱስ አዳይን። የሚገርም ነው ስሙ ይንም አምላክ ልናመልክ ነው ወደ እናንተ የምንመጣው? ለኢየሱስ መስገድ አስጠልቶን ነው? ለአብ ለወልድ ለመንፈስ ቅዱስ መዘመር አስጠላን? ለነሚናስና ጣጦስ ልንዘምር እንምጣ ወደ እናንተ? ያን ማሰብ በጀመርኩ ጊዜ እግዚአብሔር ወዲያው ይሰደኝ፣ በፈለገው መንገድ እግዚአብሔር ወደሱ ይሰደኝ ማሰብ በጀመርኩ ጊዜ ማሰብ በጀመርኩ ጊዜ ማለት ነው። አላደርገውም፣ በፍጹም አላደርገውም። በዚህ እውነት ላይ እኖራለሁ፣ በዚህ እውነት ላይ እሞታለሁ። እኔ ለነፍሴ ምስክር አለኝ፣ መንፈስ ቅዱስ ይባላል። አታውቁትም፣ እናንተ አታውቁትም። ለዘላለም ደግሞ ክርስቶስ ኢየሱስን ካላከበራችሁ በህይወታችሁ፣ ለዘላለም ሳታውቁት ወደ ዘላለም ጥፋትና ሞት ትሄዳላችሁ። እኛ ለምንናገረውም ለምንኖረውም ለእያንዳንዱ ነገር መልስ አለን በፍርድ በዛ ቀን በዛ ቀን ያለው ጳውሎስ ያ ቀን ሲመጣ መልሳለን። አንተ ከየት አምጠተ እንደምትመልስ የዛን ጊዜ እናያለን። እኔ ሰማይ ቤት ሲሄድ ሞቼ ሲሄድ ኢየሱስ የዓለም ቤዛ ነው ብላ አስተምራል። ኤፍሬም ቢባል ዳጊ አስተምራ ኤርሚያስ እንደዛ ብላ አስተምራል ሲል፣ አዎ አስተምር ያለው ለምን አስተማርክ ሲል፣ ይኸው ጳውሎስ ይመስክርልኝ ይላል። ጳውሎስ መጥቶ ይመሰክራል። ይኸው ቃልህ እኮ ይመሰክራል፣ ጌታ ሆይ ብሎ ቃሉን ምስክር አድርጎ ይቆማል። አንተ የዛኔ አሁን ለምትናገረው ለእያንዳንዱ የስንፍና ንግግር ኢየሱስ እንዳለ መልስ እንትሰጥበታለ እንዳለ መልስ ትሰጥበታለ። ማርያም የዓለም ቤዛ ነች ስትል ከየት መጣው ስትባል፣ ያኔ ምን መልስ እንደምትሰጥ እናያለን። ሰማይ ቤት ሄደ። አዎ ኢየሱስ አማላጅ ነው እላለሁ። እኔ እጠየቃለሁ። አንድ ቀን በዚህ አማቢ ስጠይቅ ምንድን ነው ምለው ሐዋርያ ቅዱስ ጳውሎስ ናና መስክር እላለሁ። እኔ ነኝ ያስተማርኩት ኤፍሬምን፣ የሞተው ከሙታን የተነሳው በአብ ቀኝ ያለው ዘውትር ስለኛ የሚማልደው ብዬ በደንብ አስተምሬዋለሁ። አንተ አማላጅ፣ መካከለኛ፣ አስታራቂ እንደሆን አስተምሬዋለሁ ይላል ጳውሎስ። አንተ እንትና መካከለኛ ናቸው፣ አስታራቂ ናቸው፣ አማላጅ ናቸው ብለህ ማንም ምስክር ልትጠራ ነው ሰማይ ስትሄድ። እግዚአብሔር ይባረክ። እኔ ጴንጤ የሆንኩበት ቀን አለ ኤርሚያስ። እኔም ደግሜ እላለሁ ጴንጤ የሆንኩበት ቀን፣ ያ ቀን እንዴት የተባረከ ነው። እግዚአብሔር ዘርማን ዘሬን በቃ በዚህ እውነት ላይ ተክሎ ይቅር ዘርማን ዘሬን በቃ ከዚህ እውነት ፈቀቅ የሚል በዘሬ አይገኝ፣ ወደ ላይ አይገኝ፣ ወደ ታች አይገኝ፣ ወደ ግራ ወደ ቀኝ አይገኝ። በዚህ እውነት ላይ ይሁን፣ ዘርማን ዘሬ ማለት ነው። ኢየሱስ ያዋጣል፣ ለምድር ያዋጣል፣ ለሰማይ ያዋጣል፣ ለሁሉ ነገር ኢየሱስ ያዋጣል። አግኝተነዋል። በዛ እውነት ላይ ለዘላለም እንኖራለን። አሜን። ዘርማን ዘሬ ከዚህ እውነት ፈቀቅ አይበል። እውነት ነው። አሜን፣ አሜን። ወደ እኔና ለስንተ ተምላክ እንት ለነ ነው የምንመጣው። እውነት እኮ ነው። ኢየሱስ ብቻውን በቂ ነው። ከዚህ እውነት ፈቀቅ አንደለም። መልስ አለ በመጽሐፍ ቅዱስ ላይ ጴንጤ ላመነበት ነገር፣ ሌሎች ግን መልስ ምን እንደምትመልሱ እናያለን። እውነትም እናያለን። ከየት እንዳመጣችሁ ታሳያላችሁ። ይሄ መጽሐፍ ቅዱስ ላይ የሌለውን ትምህርት ከየት እንዳመጣችሁ ታሳያላችሁ። መልስ አለ? ጴንጤ የተጻፈውን ነው የሚያነበው እውነት ነው። ከዚህ እውነት ፈቀቀንንም የኢየሱስ ስም ይባረክ። እሱ ብቻውን አዳይ አራይኒን። ሰበር መረጃ ስሙ፣ አትደንግጡ፣ አትደንግጡ። ሰበር መረጃ ብፁዕ አቡነ ገብርኤልና ሁለት አባቶች ይቅርታ ሊጠይቁ መሆናቸው ተሰምቷል። ብፁዕ አቡነ ገብርኤል ይቅርታ የሚጠይቁት ኢየሱስ ክርስቶስ ቤዛ ነው በሚል ትምህርት ሳይሆን እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም በሚለው ትምህርት መሆኑ ተሰምቷል። አትደንግጡ። ኢየሱስ ክርስቶስ የባህሪ ቤዛ ነው። መቤታችን ጸጋ የተሰጣት የጸጋ ቤዛነት አግኝታለች። አትደንግጦ። የሳቸው የይቅርታ መጠየቅ ቤዛ የሆነውን ኢየሱስ ክርስቶስ ላይ ሌላ ቤዛ እንዳንተም አለ ብሎ መደረብ ይችላል። ያልተጻፈውን አምጥቶ ያስቀምጣል። ምድን ነው የሚያውረው ሊጠይቁ ነው። አትደንግጡ። እሳቸውም ጠየቁ፣ ሌላውም ጠየቀ። ቤዛችን ኢየሱስ ክርስቶስ ብቻ ነው፣ ሌላ የለም። እንትና የጸጋ ነው፣ እንትና የባህር ነው። ልክ እንዳነበበ ሰው ሞቶ ያዳነን ስለኛ የተሰቀለው ቤዛችን ኢየሱስ ክርስቶስ ብቻ ነው እንዴ! ማን በሞተበት ማን በተሰቀለበት ማን ደሙን ባፈሰሰበት ማንን ልታስቀምጥ ነው? እና አትደንግጡ። የተጻፈውን ተቀበል ያልተጻፈውን እያነበብኩ መኖር አትችልም። አንባቢ ትውልድ እየመጣ ነው። አትደንግጡ። ቤዛችን ኢየሱስ ክርስቶስ ብቻ ነው። አለቀ ተረታም። በመጣ እንደ አምቡላንስ አትችው ምንም አይጠቅምም። መጽሐፍ ቅዱስን አንብቡ። ሕይወት ኢየሱስ ነው። ቅዱሱን መጽሐፍ አንብቡ። ቤዛችን ኢየሱስ ክርስቶስ ብቻ ሌላ የለም። በቃ። የሀገር ከርከሩ ጴንጤ ከምሰበስብ አምስት ኦርቶዶክስ ይበቃል። የምሬ ነው። ነገር ጴንጤ አያስፈልግም። አምስት እንደነ ዲያቆን ፈለገ አምስት ጥርት ያሉ የምሬን ነው። አስዌር አሶር ሦስት መቶ ጴንጤ ከምሰበስብ አምስት ኦርቶዶክስ ይበቃል። በርዝሊን አደምቁላል ነቢይነቱ አልሳካስ፣ አሁን ተደራጅቶ በዚህ መጡ። ነቢይ ነኝ ብሎ የሞከረበት መንገድ አልተሳካም፣ ተደራጅቶ በዚህ መጡ። አሁን ይሄንን ልጅ እንድታዩ አይደለም፤ በኢትዮጵያ ምድር ላይ ነቢይ ነኝ እንትነኝ እያለ ትውልድን ሲያጭበረብሩ የነበሩ ሰዎች ሁሉ እንደዚህ ልጅ ነው በጊዜ እየተጋለጡ ይመጣሉ። አሁን እነሱ ከፊት ሆኖ ተደራጅተው ቁማር እኮ ሆኖ በኢየሱስ ስም የሚጫወቱት ይጫወቱ፣ በኢየሱስ ስም ቁማር። አሁን ደግሞ የሚያወሩትን ነገር ራሱ እዩ። በአደባባይ ላይ ምን እንደሚያወሩ ለስንት ሰው መሰናክል እንደሆኑ። እንትና የሚባል ነቢይ ተነስቷል። ምናምን እዛ ጋም ተነስቷል። በሩ ብቻ ይከፈት እንጂ ሮጣ እየገበ። ዘመኔን አታስበላ ዘመኔን አታስበላ። አየህ፣ ተጠንቀቅ። ነቢይ ነኝ እንትና ይባለ ቁጥር ሁሉ ጠብር፣ ግፍ የምትሉ ሰዎች አረ መጽሐፍ ቅዱስን አንብቡ። በዚህ ሞከሩ አልተሳካም። በዚህ በኩል መጡ እንደገና ለትውልድ እንደዚህ መሰናክል ማትሁኑ ትጠየቃላችሁ አንድ ቀን ህዝቤ ንቃ በደንብ ያዝ ማን ምን እየሰራ እንደሆነ ተከታተል ሮጣ አትግባ የኢየሱስ ነ አንተ እኮ ቆፍጣና ሁኑ በተከፈተ ቤት ሁሉ ዝም ብላ አትግባ የኢየሱስ እኮ ነ ኢየሱስ ብቻውን ነው ያድናል ነቢያት አሉ ግን ሐሰተኛ ነቢያት እንዳሸን ወጥተ አሉ ተጠንቀቁ አንድ ጊዜ ከእስር ቤት ወጥተን ከጓደኞቼ ጋር የሆኑ ቤተሰቦች ጋር ተጋበዝንና ሄደን አደር እና ራት ተዘጋጅተዋል። ተበላ፣ ተጠጣ። ከዚያ በኋላ እንጸልይ ተባለ። ብዙዎቻችን ሰጥ ብለን ነበር የምንጸልየው እና የቤቱ ባለቤት ተቸገሩ። በምንድነው የተቸገሩት? በጸጥታቸው ጠዋታ ዝም ብለው አደሩ። ጠዋትም እንደዚሁ ሲያዩ ሳት ጥርጭ ብለን ነው በቃ የምንለው አ በቃ አላስቻላቸውም። እኔም በእውነት ቅር ብሎኛል አሉ። ቅር ብሎኛል አሉ። ምንድን ነው? ይሄ ይሄ እውነት እኔ ይቅርብ እኛ ደግሞ ለማስረዳት ሞከር። ሰባት ዓመት ሙሉ ጸጥ የሚያሰኝ ቦታ ላይ ነው ከርመን የወጠነውና ለመልመድ ትንሽ ጊዜ ያስፈልገናል በሚል ለማስረዳት ሞከር። ግን እኛ እውነቱን ለመናገር በጣም በጣም ተመጭቶ ነው ምንጸልየው። ልባችን ነው የሚጮኸው። ልባችን በዚያውም ደግሞ ከጌታ የሆኑ ሀሳቦች ጸጥ ስንል ነው የሚመጡልን እና እኛ በበኩላችን ጠቅሞናል። ለሚመለከት ሰው ይሸግራል እንጂ ጠቅሞናል። መንፈሳዊ ልምምዳችን ራሱ አንዳንዴ በቃ። ለአንዱ ለሌላው ሳይመጪ ቀራ። እነዚህ ሰዎች አው ኖሮ ነው የሚያወሩት የኖሩትን እኮ ነው። ውፍ ጌታ ሆይ፣ እነሱ እንደዚህ ዋጋ ከፍሎ እዚህ ያደረሱትን ወንጌል ዛሬ ደግሞ ሌቦች ሌቦች ገቡ ይሸቅላሉ በጎቹን እያረዱ የሚበሉ ጫካኞች ገቡ ሰባት ዓመት ሙሉ ሳይለንት ሆኖ እንጸልዩ ተደርገው ከዛ ሲወጡ ይው ልዳችን ሆኗል ይያሉ። እነዚህ ተሰቃይተው እኛ ላይ የደረሰውን ወንጌል ጭራሽ በመንጋ መሀል ገብቶ ሌቦች ገቡና ለመንጋ የማይራራ አርዶ የሚበላ ጫካኞች ወጡ። እነዛ ደግሞ እንዳይነኩ የእነሱ ደጋፊዎች ብዙ ናቸው፣ በጣም ብዙ ናቸው። እንዲህ ዋጋ ተከፍሎ የመጣውን ወንጌል ዝም ብላችሁ በየቦታ እየገባችሁ ወዲያ ላይ እንዳትሉ፣ ተጠንቀቁ። በደንብ አድርጋችሁ ስሙ። ይህ ስራ የተለያየ ሰው ጋር ያገናኛቸዋል። ትናንት አንዲት ሴት ውሻ ጭና ነበር እና በውሻዋ ምክንያት ወሬ ጀመረን። በኋላ አንተ ይህን ብቻ ነው የምትሰራው አለችኝ። አይ ተጨማሪ እሰራለሁ ኑሮም ውድ ስለሆነ ምናምን ነገር አልኳት። ሬስቶራንት ነው የምሰራው አለችኝ። ከዛ በኋላ ስለ ስራዋ መንገድ ጀመረች። ጀርመን ነበርኩኝ አለ ጀርመናዊ ነኝ አንድ ጊዜ የጀርመን ብሔራዊ ቡድን ራት አዘጋጅቻለሁ አለች። ተደነኩኝ። ፕሬዚዳንት ኦባማ ጀርመን በመጣ ጊዜ ፕሬዚዳንታዊ ራት እኔ ነኝ ያዘጋጀሁት አለች። ዋው አልኩኝ። ከዛ ደግሞ ብራድ ፒት ራት በልቷል እኔ ካለች እና ቢዝነስ ካርድ አውጥታ ሆቴሉ የእኔ ነው፣ ሁሉ ጊዜ በፈለክ ሰዓት ምጣ ብላ አለች። ደስ አለኝ፣ አቀፍኳት። ግን አንድ ነገር ጌታ ነገረኝ። ደስታዬ ላይ ያለው የበጉን እራት ሚያስታውሳለህ። መጽሐፍ ሲናገር አብስ ድግስንስ አብ ያቅበታል። አንድ ፍሪዳ አርዶ ዓለም ጠግቦበታል። አንድ ልጅ አርዶ ዓለም እንዲጠግብ፣ አንድ ልጅ ሰጥቶ ዓለም እንዲድን አብ ድግስ ያቃል። ልጁን ይድራል። የዛን ጊዜ ልጁን ያሳያል። መላእክት አስተናጋጅ ናቸው። የድግሱ ይድግሱ ወንድሜ ትጠርታል። በዚህ ድግስ ላይ መግቢያ መንገዱ ክርስቶስ፣ የድግሱ መገኛ ልጁ በሱ በማመን ብቻ እሱ ያዘጋጀውን ፈትን ለብሰ ልጁን ለብሰ እንድትታ እግዚአብሔር ወደዋልና ና፣ ወደዚህ ወደጌ ወደ ድግስ ና፣ ወደ ጌታ ወደ ኢየሱስ ክርስቶስ በእርሱ የሚያምን ይድናል። እግዚአብሔር ይባርካችሁ። ሰላም። አንድ ልጁን አርዶ ለዓለም ና፣ ወደ ኢየሱስ ወንድምና፣ ጥሪው ላንተም ነው ላንቺም ነው። ና ወደ ኢየሱስ፣ ሕይወት አለ እሱ ጋር። ስሙ አይነንም፣ በጸጋ ድነን አንስነን ማለታችን ትልቁ የጸጋ ስጦታ መዳን ነው አላለም። ምን ማለታችሁ ነው? እስቲ በጸጋ ይዳናችሁ ምን እያላችሁ ነው? ሰው መጥቶ ቢጠይቃችሁ ጸጋ ማለት እኮ እንዲሁ ልክ ነው። ግን እንዲሁ ነው የተሰጠኝ በነፃ ነፃው ነው የሚታየን። ብዙ ጊዜ ነፃ መሆኑ አንድ ነገር ነው። በነፃ ሊሰጠኝ የሚገባ ሰው አይደለም። መግዛት ተወው፣ በነፃ ራሱ ሲሰጥ አይደን ኳለፋ ደሞዝ አይደለም የተቀበልኩት። ሰርቼ ሰርቼ ሰርቼ ሰርቼ ጎበዝ ብሎ ሸልሞኝ ሳይሆን የዘላለም ሕይወት እንዴት ነው ያገኘው? አይገባኝም ነበር። እግዚአብሔር ሰጠኝ። ያይገባኛል ስለዚህ የዘላለም ህይወት ስለኔ ምን ይናገራ አይገባውም ነበር የሰው አይገባም ነበር የሰው ያይገባውም ነበር የሰው እንጂ የተለየ ጻድቅ ሰው ነበርና? አዳ ነው እሱማ፣ ከሆነ ክርስቶስ በከንቱ ሞታ። የጸጋ ስጦታስ ምን ማለት ነው? እሶይም ማይገባው ነው ማይመጥን ነው። የተለየ ክርስቲያን መሆን አያስፈልግም የጸጋ ስጦታ ለመቀበል መቼም አትሆኑም የተለየ ሰው እና የጸጋ ስጦታ ለማን ሚሰጥ? እኔና ለአንቺ አይነት ተራ ሰው ነው ጌታ ኢየሱስን ተቀብሎ ለሚኖር እና እኔ ይመጥናለሁ በጣም ምን ስለሆነ የጸጋ ስለሆነ ካሪዝማ ስለሆነ ሁላችን እንችላለን ሁላችን እንችላለን ልሳን አለ ትንቢት አለ ፈውስ አለ ታምራት አለ እምነት አለ ተራራ የሚያፈልስ ለተለዩ ሰዎች ነው አረ የተሰጠ ነው ነው ነው ነው እና እኔ ይችላለሁ ያ ለምን ግሬስ ነው ግሬስ ነው ለእኔ ተሰጠኝ ለኃጢአተኛው የሚገርም እኮ ነው። የኢየሱስ ስም የተባረከ ይሁን። አይገባኝም ነበር አባቴ፣ ስም የተባረከ ይሁን። ይህን እድል ስለሰጠኝ፣ ተባረክ ኢየሱስ። ስለኔ ሞታል፣ ስለኔ ታርዳል። ስም ይባረክ ኢየሱስ፣ የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ለብዙ ሰው እንድደርስ ነው ለሌላ አይደለም። ወዳችኋለሁ፣ ተባረክ።